አይ መጣ፣ ጉድ የለ አለ። እኔ አንዳንዴ የሚገርመኝ ወገን ሴት ልጅ ሁነን በሴት ልጅ ላይ ህይወት ስንቀልድ፣ ሴት ልጅ ሁነን በሴት ልጅ ላይ ህይወት ስንንጨማለቅ በጣም ነው የሚገርመኝ። እና እኛም ነፍሳችን ግራ ሰደን፣ እነሱ ነፍሳቸውን ግራ ሰደው፣ በእውነት በጣም እየገረመኝ ነው። ለምን እንደሆነ ባላቅም እንግዲህ ከባድ ነው። ዳኒ እና ጽጌ የሚደረገው ነገር አንድ ውብዬ እና ናሂ የሚደረገው ነገር ሁለት ሩታ እና አብርሽ ሄርሜላ የሚደረገው ነገር ሶስት ፍረዱ ማለት ነው እና ሲቀጥል እንግዲህ የናሂ እና የውብዬ ነገር እቺ ልጅ እንግዲህ መጀመሪያ እህቴ ታግታቢ እህቴን አውጡልኝ እህቴ እንደዚህ በሉልኝ ቅብርትሴ ቅብርትሴ ስትል ነበር ከዛ ደግሞ እንግዲህ ይሁን ብላ ደግሞ ልጅህን እንደ ልጅ ይዝልሃለው ወዘታ እያለሽ። ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ትርፍ ይበልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያን ኤርትራውያን ሁሉ አማን ነው፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ በጣም ሰላም ነኝ። ከኔ ያለው ሰላም ከናንተም ሰላማችሁ ብዙ ትርፍ ይበልልኝ። ውድ የሀገሬ ልጆች እንግዲህ ያው እንዴት ይዟችኋል የዘንድሮ ወረድሽ በሽታ? እግዚአብሔር ይመስገን ለድምጽ የጥራት እንግዲህ ያው ታውቁታላችሁ። እንግዲህ የሀገሪቱ ሁኔታ በጉንፋን ተጥለቅልቃለች፣ እና ለዛ ነው እላችኋለሁ። ቪዲዮን ግን ላይክ እና ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ይሆኑ አንድ ሳምንት ሙሉ ጠፍቻ አለው። በጣም ይቅርታ አሁንም ቪዲዮዬን እንድታዩልኝ በጥሞና ጠይቃለሁ። ከዛ ሲቀጥል ደግሞ ማስታወቂያ እስከ መጨረሻው እዩልኝ ውዶችዬ። በተረፈ እወዳችኋለሁ። ሰላም ለሀገራችን፣ ፍቅር ለወገናችን። እግዚአብሔር አምላኪ ላክልን የላክላቸው ዛሬ ይላችሁ የመጣሁት ቪዲዮ እንግዲህ ስለ ናሂና ስለ ውብዬ ወይም ደግሞ ስለ ትዕግስት ነው። ትይ የሚሏት ቅራቅቦ ማለት ነው እና አንዳንዴ በሰው ትዳር ሕይወት ውስጥ እየገባል ፊት የምንለው ነገር ነገ በእኔ ላይ፣ እኔ ትዳር ይዤ ልጅ ወልጄ አንዲት ሴት ስትመጣ በህይወቴ ውስጥ ምንድነው የሚሰማኝ? ማለት እንዴት አቃተል። ናሂ ጤነኛ ሰው ነው ሲሉት፣ በሽተኛ በሽተኛ ሲሉት ጤነኛ። ጭራሽ ደግሞ ሙቬን ደግሞ አብራ ጠቅላ ወስደንሽ። ብዙዎቹ እንግዲህ መተት ነው ይላሉ። እሱን እንግዲህ አይኔ ብረቱ እስካላየ ድረስ ይህን ነው ብንልም ትንሽ ከባድ ነውና እኛንም ነፍሳችን ግራ አትስቴጂ። ሲቀጥል ለቲጂ ወይም ለትግስት ተብዬዋ ውብዬ ሴት ልጅ ናት። ሴት ነሽ፣ እዚህ ላይ አራስ ናት፣ እዚህ ላይ መንታ ሁለት ልጆች ይዛለሽ። እንዴት ነው ልጆቿን መንጥቃ ለአንቺ ሰታ፣ አንቺ ማሳደግ የምትች ማነሽ? አንቺ ምንድን ነሽ? የት ነሽ? የት መጣሽ? የት ሄድሽ? እ ምንድነው አረ ነገሩ እየተካሄደ ያለው ወገን እኔ አሁን ልጅ እንዴት ነው ለሰው አምኜ የምሰጠው? እኔ ሳልሞት በሕይወት እያለሁ ማለት ነውና፣ አይደለም ለማላውቃት ሴት ነው ነውና ይቅርታ አድርጉልኝ። ለኔ ለባሌ እናት እንኳን መስጠት አልወድም አልፈልግም። ምክንያቱም በሙሉ ኮንፊደንስና ነፃነት አምናችሁ ወደ ስደት ሀገር ብትሄዱም ልጅ ካላችሁ ለእናት ከሆነ ኦኬ። አሁን እኔ ስደት ልመለስ ብል ከእናቴዎች ማንንም አላምንም እንጂ እኔ ለማንም ሰው ሰጥቼ ጭራሽ፣ ትናንትና የታወቀች ሴት ልጅህን እንደ ልጅ አድርጌ ይዛለሁ። አረ በ በጭራሽ። ደግሞ ትንሽ የፋሪ ካሜራ ላይ የሚባል ነገር አለ። እንዲህ ማን ነሽ አንቺ? እናቱ የት ሄዳ ነው ልጅን አፈቀ? አታሳይ። ምቻግና ውብዬ በእውነት ወንድ ነሽ፣ አደንቅሻለሁ። አታሳይ። ቅራቅምቦ አዛው ሂዶ ቅራቅምቦ ነው፣ ዛው ይለቃቅም። እንዲህ ለምን ታሳይሀለሽ? ሲጀመርስ ወንድ ጀግናነት እንኳን አላሳየሽም። አረ ተው፣ ግን በእውነት ግን እንደዚህ እየተደረገ ግን እውነት ግን እኔ አላጠነች እንደዛ ስትቀባጠር የነበር የእሱን ትዳር አፈርሰዋለሁ። በምንም ታፈርሰው? በመተት ነው ዘሞች በምን እንዴ! ይሄ ደግሞ ናሂ ተብዬው ወደ ራስ መለስ ብለ፣ ወንድሜ ጸበል ግባ ልጆችን አትበትን። ነገች ሴት የት እንደምትጠልህ ታውቃለህ። ሁለት የወለደች እንዴት ልትወድ ነው እስኪ ንገረኝ። እንዴ ምንድነው ያካሄዳችሁት ያለው ነገሩ? ግን እንዴት ነው አልገባይም?